በመንፈስ መንፈስ ቅዱስ አሐዱ አምላክ ብለው መጻሕፍት ሐዲሳትን እንዲጀምሩ እኛም የግስ አርእስቶችን እንጀምራለን። የግስ አርእስቶች ስምንት ወገን ናቸው። ማን ማን ናቸው ቢሉ፣ ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማህረከ፣ ሴሰየ፣ ክህለ፣ ጦመረ ናቸው። ለነዚህም እየራሳቸው ሰራዊቶች አሏቸው። የቀተለ ሰራዊቶች አቤተ፣ ተከሰ፣ ሰኮተ ናቸው። የቀደሰ ሰራዊት ግን አንዳንድ ገለገ ብቻ ነው። የተንበለ ሰራዊቶች ቀበያው፣ በጠቀን፣ ጦሰጠ፣ ዚርዚቀ ናቸው። የማረከና የክለ ግን ራስ ራሳቸውን ከመሳሰለ በቀር የላመር ያለው ግስ አይገኝላቸውም። የማህረከ ሰራዊቶች አንቃይደወ፣ ሰካይለወ፣ አናክሰየ ናቸው። የሴሰየ ሰራዊቶች አልየለየ፣ አቅዝየዘየ፣ አንጌገየ ናቸው። የጦመረ ሰራዊቶች አልኮሰሰ፣ አክሞሰሰ፣ ሶርኤመ፣ ጎርኤመ ናቸው።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 ማን ማን ናቸው ቢሉ፣ ተነአየናቸው እሊም በግዛቸውና በራብአቸው በሳደሳቸውም ይነገራሉ። ነግን ተለይቶ በካይብ ይነገራል። የዚሁም ማስረጃ ንዑ ንውፈር ወንይቱ በሰላም ውስተ አብያቲነ ያለውን አዋጅ ይመለከቷል። ግስ የሚያስጀምር ነብሂል፣ ነሳደው፣ የነ ወጾረ ህማመነ፣ ነዝርዝር ትራስሮ ቀለም መጠነ ያህል ስለ እንደ

ሜላኒ ጤፍ መርሳኒ ቀጋ ማኒ የሰው ስም መናፍቅ ማኒ መስፈሪያ አድርጎ ጨለማም ይላል ቄኒ ዘይት ወይራ ቈብኒ ቅማል ቡኒ የሴ ስም ብርኒ ድመት ቢንኦኒ የፀሐይ ልጅ ዘውእቱ ብንያም በአውኒ ሰኔ ተመአኒ የኰከብ ስም ምልክየን ዘይሰመይ ስሙ ተመኣኒ እንዲል ቶብኒ ትኋን ንስራኒ የሰው ስም እሌኒ የሴት ስም አልኒ ዛፍ አልኒም በብዙ ወገብሩ አዳ ፈቂ እማ አልኒም መባሳን እዲ እማ አልኒም መባሳን እንዲል አሞኒ የሰው ስም ዘውእቱ አባ አሞንዎስ አስካሎኒ የወይን ዘለላ አርሳኒ ኢራኒ አስማ አስማ ተእድየው

ጠር ወኒ ግርብረት ፅርኒ አይት ፈርሙኒ ሚያአዝያ ሰነይ አማረ ያምራል ያምር ዘንድ ይመር ናብ ዳኛ ይዳኛል ይዳኝ ዘንድ ይዳኝ ገዛ ተገዛ፣ ይገዛል፣ ይገዛ ዘንድ ይገዛ። ናብሂል መና እስራኤልና ምላር ስርወ ቀለም ዝርዝር ሃና የሴት ስም ሃና፣ ህልቃና አስማተ ይደው ህልዳና የሴት ስም ዘይእቲ ነብይት። ሕና እንሶስላ፣ ኮሳይና መድኒት፣ እንኳሳ ኢናሁ አርአየ ተአምረ ወመንክረ እንዲል ሆሳዕና ወልደ እግዚአብሔር ሆሳዕና የሰሜል ቅጠል ልብሱም ልህፀ ሆሳዕና እንዲል። ሎምና የሰው ስም የሀገር ስም መሪና የሴት ስም መባል ላይ ባልቴት ለሴት መና እንጀራ ገጸ በረከት ገንዘብ ወልደ እግዚአብሔር መካሪና የሰው ስም መዲና ከተማ አደባባይ መዲናት በብዙ ሶለያና የእመቤታችን ስም ጊዜ ረፍታ ለሶለያና እንዲል። ሶስና የሴት ስም ሲና የሀገር ስም የእንጨት ስም ተራራ ሰኮና ተረከስ ተቋነው በብዙ ሲዶና የሀገር ስም ቃና የሀገር ስም የዜማልክ ስልት በአብና የወንዝ ስም ባዝግና የወርቅ ማርዳ ብርጋና ነጮፍ ዘተወልድ ወፈ ብርጋና እንዲል ቴሮግና ቃለ እግዚአብሔር የትምህርት አይነት ቶና የሴት ስም ናትና ለቤተ እግዚአብሔር የተሰጠ አገልጋይ አስቃሎና የሀገር ስም ኤርና ፀሐይ ኦርና የሰው ስም ኦርና ሚዳቆ እምጽና አውሎና አይቆና አይዶና አስማታይ ጉር አይቆና የስዕል ቤት ማይቆናሃ ወጢያ እንዲል እርና የሴት ስም እሙል አረጋዊ ዮሐና ዮሐና አስማተ እደው ዮስቴና ዲና አስማተ አንስት አይኑስ ጎርና አውድማ በጎርና ኦርና ያውሳዊ እንዲል ፍርፍር ዮሐና ጥምባ ሞራ አውቄና ጽድ ሃያዛብ ጻና ፀሐይ ጻደና ጻዲና ጣዝማ የጣዝማ መአር አንበጣ ወመአረ ጻዲና ተሴሰይከ እንዲል ፊልሞና የሰው ስም ፍና መንግ ፊልሞና የሰው ስም ፍና መንገድ ፍና ጊዜ ደቂቅ አገባብ ፍናና የሴት ስም ፍናና የሴት ስም ፓና መብራት በማት ወጥ እኮ ፓና እንዲል ፓፒና ጎበዝ ጀግና ፓፒናት በብዙ ሚያ ብሂል መድኃኒ ዓለም ወጣኔ ኩሉ

ሰረባሞን የሰው ስም ቱርትዮን ከኪሩቤል አንዱ መላክ ሰርኖን ሲርኖን ሰገኖ ሰርድዮን እንቁ ሰራግሌዮን አሳማ ሰቂንን ኮክ ሲባን ሰንየ ሰንዱን ኩታ በፍታ ነጠላ ሰንዱናት በብዙ ሰንዱናት ብዙ ሲሪቆን መልእክት፣ ሲንሊቆን መልእክት ሰኪንን እንዶድ እንደጥድ መልካም ሽታ ያለው ዛፍ ስም መአዛሁ ከመዘሰኪኖን እንዲል ሰውሳን ሱፍ ወጥያ ተሰውሳን እንዲል ወጥያ ተሰውሳን እንዲል ሰጥረፕሎን ዋንዛ ሽነት ሰጥረፕሎን ይላል ሰጥረፕሎን የተልባ እግር የተልባ እግር ስፍ ንስን ራምን ወንድ ራምን ወንድ ወአምለክሙ ኮከብ ስሙ ሬፋን እንዲል ቀለንቶን የወርቅ መጀመሪያ መባቻ ቅድመ ስራ ወሰመንቱ ቀለንቶን እንዲል ቀርን ቀንድ ዋንጫ ከበሮ ስልጣን እመቤታችን አቅርንት በብዙ ቀርጣሎን ቅርጫት ቃይናን የሰው ስም ቀይጡን የጣዖት ቤት ሳጥን ቀድርወን ዋንዛ ቅጥራን ሙጫ መጣብቅ አፍርህወ ውስተ ጻግ በዚህ ሶባ ቅጥራን እንዲል ቅጥራ ቅጥሬን ድንቢት ቆቆን ጫማ ቆቆናት በብዙ ቆቆናት ተያክንት እንዲል ባህራን የሰው ስም በለሳን የሽቱ እንጨት ቅባሜሮን የሚወጣው በለሳነ ኮነ ሀፈስጋሁ በቂሎ እንዲል በለሶን ጉና ጉና ከደነቱ አሙ ቆጥላ በለሶን እንዲል በሊን በሊኖን ጥቁር ግምጃ በሊን በሊንን ጥቁር ግምጃ ባላን ወይራ ግራር ታይተ ባላን እንዲል። ባሳን የአገር ስም ተራራ ቢሶን ቀይባር ቤርሴክታን ሳጥን ወዝግተኒን ዋየ ወርቅ ዘትውቅዋ ሞፃ አንብሩ ውስተ ቤርሴክታን እንዲል። ድሪያሚን መጻፍ ህፁፅ መጻፍ ወር ኮሪኮን ዝርው ቃል በባቢሎን የሃገር ስም በታሮን ደብረ አበው በራሙ ለተ ቅዱሳት ብድዮን ድርጭት ተመን ዘንዶ አትማን ተመናት በብዙ ቴማን ምስራቅ ተርሜን ደሪሆ ክትክታ ወነበረ ታይተ ጸ ተርሜን እንዲል ቶሬን ተራዳ የዓላማ መስቀያ ምሰስቶ

ናይን ወን ናይናን ስም አምላክ ናግራን ናገራን የሀገር ስም ናጥራን ናጥሮን አምቦ ንጽን የሀገር ስም ንጽን የጥበብ መጽሐፍ ጥበብ አለሚዳን ቀበርቾ አላቲኖን ስም አምላክ ልባል ተሪቦን አቡነ ዘበሰማያት ኤልያቄን የጨውባት ልመክኑ ስም አምላክ የላውጦን የወርቅ ሀገር ኤልየወን ወይራ ደብር ዘስሙ ኤልየወን እንዲል ሕልዋሪቆን የምድር ዳርቻ አልያጦን አሳለቃሚ አሞራ አልጌን ባላ ግንድ ከመ ይስቅልዎ በአልጌን እንዲል። አሞን አሞሬወን አስማተ አይጉር አስወሬወን የሚዛን የስጋ የገበያ ስም በክልየ ፀሪቃ አስወሬወን እንዲል። ኤሴቦን የሀገር ስም ኢየሩሳሌም አስካልወን የወይን ዘለላ አስከሬን ቀረጢት ሳጥን አስቀጢን ቅባሚ ወአቅ አስከር የነቀንጦራ እንዲል። አስቀጢን ቅባሚየርወን በከርብያ ወበሰሊቦት ወበአስቀጢን እንዲል። አስተራጢን ጣወት አርሶን የሳንሳ ሰባቱ ዕልፍ ፀወርተ አርሶን እንዲል። የርሞን ሰማይ ተራራ አድቀቲንን ወይራ ወገብረ መጡት ምዕፃ አርቀውትንወን እንዲል አረቦን መያዣ፣ አረቦን መያዣ፣ ፐለማ መያዣ፣ የስጦታ መጀመሪያ ወሃበን አረቦነ መንፈስ እንዲል አረቦናት በብዙ ቆሬወን የሰው ስም አርወድዮን ኦፔያሬል አርጋኖን የመጽሐፍ ስም ምስጋና፣ መሰንቆ አርጋኖናት በብዙ አቅላሜርወን ቁልቋል አቅራህወን ሽቱ

አ አኒን ዘውዕቱ አፍረተ ሥጋ እንዲል ኦን ፀሐይ እንድቅትዮን ለተብርሃን አንድም ለተፍጥረት ለተንድቆም ለፍጡራን እንዲል አንገብየን የሀገር ስም አአትሪኮን ዝርው ቃል ሰብአዊ ነገር የሚሰማበት አአትሪኮን ውእቱ አአትሪኮን ውእቱ ቃልነ እንዲል ዘይትካው እንዲል ዘይትካው ውስተ አየር እንዲል አኤናወን ስማምላክ አክራጦን የወይን ጠጅ አክራጦን ዛልወቱ ትስ አክራጦን አክራጦን ዛልወቱ ትስ እንዲል ደመክርስቶስ

ብፍትሪ የእንጨት ን የይስዮወን የፀሐይ ስም ዮናን የተውስም ዙኻን ዳጉሳ ማነ ወቅርስነ ወዙኋነ እንዲህ ዲሎታን ዲሎሶን ቀንዲስ ብርተልከቴም ካልን በይለትድሎታነ እንዲ ዘመንኒ ጨለማ ዝነገር ዘመንኝነ ይመስል ለብዙሀን እንዲህ ድስን ጻክር እንጃቅር በርስቅን እንጅር

የስንዎ ቤርሳሌ ወዳን እንዲት ያቆን በቁሙድ ያቆናት በብዙ ይፍራን የፍራን ዳጎን ጣወት ይፍራን የፍራን ቀረት ጋላን ጋላዮን ወንዶች ገሪዛን በካረ ቡራቸ ገርዜን የክብር ርስት ክርንኒ ገርዜን ፀጋ እያይፅበኝ እርቃን እንዲት ጉርን አውድና ወወጣ ኦርና ሙዕት ጉር ተቀበሎ ለዳዊት እንዲል። ጀርጌሴኖን የወንዝ ስም፣ ጀርጌሴኖን የሀገር ስም። ገብሳን የጦር ልብስ ኮነ ላዕሌሁ ገብሳን ዘንኩር ግበሬሁ እንዲል። ጅዛን የዕቃ ቤት ነዋ የቤተ ጅዛን እንዲል። ጅዛን ግዮን የወንዝ ስሞች።

ጽም ጆሮ ቀለበት አጽባን በብዙ ጽም አርባት ዘወድቅ በአጽባን ዘሪበት ታቦት እንዲት ጽንጉን ጭቃ ከመፅንጉን መርክብ እንዲት ጽዮን የሀገር ስም ጽዮን ተራራ ጽዮን ታቦተ እስራኤል እመቤታችን ጀባ